ታንቾ እንግዲህ ለብንያም ያው መድኃኒት አጠጥተዋለች። የሚገርም ምሽት ነው የምናሳልፈው። የምን በሽተኛ መጠየቅ ነው? ለማንኛውም ለምንም እና ለማንም ቢሆን ለማየና ለዩኤል መሳሪያ የሚሆናቸው አንዳንድ ፎቶች ፎቶዎች አንስቻለሁ ማለት ነው ያለች ከራሷ ጋታ እያሰበች እያወራች ነበረ። ምክንያቱም እሱ ያው ስለተጠራጠረ ብቻ እሷ ከቤት ወጣል በቃ ለምን ጎዳና ላይ ሁኑም ስትለው እሱ ለምኑ አስቀርቷት ነበረ ያው ምግብ ሰርቶ ሲያበላት ምግቡንም በጣም ቆንጆ ነው ስላለችው ቢኒያም እንግዲህ በክፉ ስላላሰበው በጣም ደስ ብሎት ነበረ። ሰላምም እንግዲህ ስለ ኢዩኤል እናቷን እየተከባከበ ነው። እሷ ደግሞ በፍጹም አልፈለገችም እንዲመጣ በጭራሽ አጠገቧ እንዲደርስም አልፈለገችም። እሱ ግን በዛም በዚህም ብሎ በእጄ ያስገባሉ ብሎ ስላሰበ ከሰላም እናት ጎን ሆኗል ማለት ነው። ሰላም ሰላም ብያለሁ። ውድ ነው የተከበራችሁ ውድ የቻናል የቤተሰቦች የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙት ርፍርፍ ይበልኝ። ሙስሊም ወገኖችንም ሰላም ብያለሁኝ። ዛሬም እንደተለመደው እንግዲህ በአዲስ አዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ሰብስክራይብ በመረድ ቢሰፉ ሆኖ፣ ነባሮች ደግሞ ቪዲዮውን በላይክ ጀምሩ ማለት ነው። ወንድማማቾቹን ያጋደለችው የቤት ሰራተኛ ተከታታይ ድራማ ተለቋል። ባለፈው ክፍል እንግዲህ አንድቾ እንግዲህ ለቢኒያም ማታ ባደረገችው ነገር በጣም እንዳዘነ በጣም እንደተከፋ ተልኮ ያለሽ እንደ ትመስ ያለሽ ስላላት፣ ብቻ አይ እንደዚ ማየከፋ እየደበረ በፍጹም እዚህ ቤት ልቀጥል አልችልም፣ ስለዚህ ለምን ጎዳና የሆንም እወጣለሁ ብላ እንግዲህ ተነግራለች። እሱም አይሆንም ተሄድሽም ቁጭ ብለን አውርተን ነው መሆን ያለበት እያለ እየለመናት ነበረ። እንግዲህ ሻንጣዋን ነቅጦ ቁጭ በይ ቁርስ እንበላለን ይላታል ማለት ነው። እሷም እንግዲህ እሷ ሂጂ ቢላትም ከቤት አትሄድም እሱን እንግዲህ ልቡን ለማሳመን ብላ ከቤት ብድግ አለች። ነገር ግን ክፉ ነገር ካደረግ ፍቅርታ ምናምን እያለች እሱን ትላለች። ከዛ እሷ ያሰበችውን ሴራ ቢኒ አይኑን ቢገልጥ ጥሩ ነበረ፣ ግን ያው አይኑን እስካሁን ድረስ አልገለጠም ማለት ነው። ከዛ እንግዲህ ቢኒያም ያው እነ ሰላም እናትን ለመጠየቅ አስቡ። ከዛ ቀድሚያ ከሰላም ጋር ይገናኛሉ። መኪና ውስጥ ቅጭ ብሎ ሰላም ተተሯሩጡ፣ በጣም እንደናፈቀች ናፍቀኝ ነበረ፣ ቤቴ ሁላ ናፍቆኛል ምናምን ስትለው፣ ቤቴ ያልሽ ምናምን ስላት እንዲ ቤቴ እንዲሁ አው ማን ላንች አደረገው? ሲላት እየቀለደባን ነበረ። እሷም በጣም ነው ናፈቅኝ እያለችው ነበረ። እኔ እኮ ድሮኑም ብዬሽ ነበረ እኛ ጋር ይሁኑ ብዬሽ ነበረ ሲላት፣ ሰላም አይ እማዬም እሺ አትልም ለዛ ነው ትለዋለች ማለት ነው። ከዛ እንደዛ እያወሩ ስልክ ይደወላል፣ እናትየዋ እንደታመሙ ማለት ነው። ከዛም እንግዲህ ተሯርጠው ይሄዱና ሐኪም ቤት ይወስዷታል። ሐኪም ቤት ሲወስዷት ያው እንግዲህ የጭንቅላት እጢ ነው የተባለችው ሕክምናውን ቀዶ ጥገናውን ማድረግ እንዳለባት በዛም ደግሞ አንዳንድ ነገር እንደሚያስፈልጋቸው ይነግሯቸዋል። ከዛ ቢኒያም ወደ ቤቱ ይመጣል። ቤት ሲመጣ እንግዲህ አንቱ ያው ሴራዋን ቀምራ ቀምማ ተዘጋጅታ ነው እንግዲህ እየጠበቀችው የነበረው ከዛም ቁጭ ብሎ በሀሳቡ ያስባል። ግን አሁን ኬት አምጥቼ ነው የሰላምን እናት እየማሳክሙ? ለሰላም ምንም ነገር እንዳታስቢ፣ ፈጣሪን የያዘ ደግሞ ምንም አይነት ነገር ሀሳብ ማሰብ የለበትም። ስለዚህ እዳጊንም ካገኘነው እዳጊ ጋር አንድ ነጥብ ምናምን አለ፣ በሱ ይታከማሉ። እሱንም ካላገኘነው መኪናዬንም ቢሆን እንሸጣለን። ስለዚህ ምንም እንዳታስቢ ይላታል። እሷም እንዳደረግከው ነው የምቆጥረው፣ ምንም ነገር አልጨነቅም፣ አላስብም ብላ አቅፋ ትሸኛለች። ያንን በሀሳቡ እያሰብ ቆይ ከየት አምጥቼ ነው የማሳክቡ እያለ በራሱ በጣም ግራ እየተጋባ የሰላም እናት ታመው ነበረ ይላታል። አንቹን ዛሬ የምነቆይ ስትለው የምታምነው ወንድኔ ኮይ ከፋ አልመሰለኝም፣ አሟቸዋል። የጭንቅላት ዕጢ ነው ተብለዋል። ስለዚህ ቀዶ ጥገናውን ማድረግ አለባቸው አንቺም ሄደሽ መጠየቅ አለብሽ። እኔ እኮ ቀላል ስለመሰለኝ ነው፣ ነገ ሄጄ እጠይቃቸዋለሁ ትለዋለች። ከዛ ራት ላቅርብ እንዲህ ይላታል እሱ በሀሳብ እየተብከነከነ ነው። እሺ አቅርብ ይላታል። እሷም እንግዲህ ዛሬ የምን በሽተኛ መጠየቅ ነው የሚገርም ምሽት ነው የምናብር የምናመሸው ትልና እንግዲህ ብርጭቆ ውስጥ መድኃኒቷን ትጨምራለች። ከዛ እፎን ቅርታ እራታቸውን ይበላሉ። እሱም እንግዲህ ምንም ነገር አልጠረጠረም አንስቶ ይጠጣል። ከዛን ሰዓት እንግዲህ ራሱን ይይዛል ማለት ነው። እሷም እንግዲህ ያው ወደ መኝታ ቤት ይዘው ትገባለች። መኝታ ቤት ሲገባም የባሰ ራሱን እየሳተ እየሳተ ነው የሄደው። ምክንያቱም የሚያሰክር ይሁን የሚያደነዝዝ ያደረገችው መድኃኒት እንግዲህ ቀጣይ ላይ የምናየው የሚሆነው ማለት ነው። ያው ቪዲዮ ለመቅረጽ እንዴትም አድርጋ ለማ ለቪዲዮ ለመስራት ስለፈለገች ለዛ ብላ እንግዲህ እሱን አስክራለች ማለት ነው። ከዛም እንግዲህ ይሄንን ነገ ሂጅ እያንዳንዱን ይያንዳንዱን ካንተ ጋር ያደረግነውን ነገር ለሰላም አሳየታለሁ ትላለች። ያው ሰላም እና ቢኒያምን ማጣላት ስለሆነ ተልዕኮዋ ሰላም ካልነቃች እና ቢንያም ነቅቶ ራሱን ካላወቀ በጣም ችግር ይፈጠራል። ሰላም እና ቢንያም ይራረቃሉ። ዩኤል ደግሞ ከቤት አልወጣም ብሎ ሰላምን ከቤት ይወጣል የምትለው በፍጹም ሊወጣ አልቻልም። በየትም ማዘርን ትቼ አንቺንም ብቻሽን ትቼ ወዴትም አልሄድም ይላታል። በዛን ሰዓት ተነስቶ ሲታገሉ አጉል ቦታ ትመጠዋለች፣ እሱም በጣም ይጮኋል። ከዛ እናትየዋም ትነሳለች። እንደዚህ ያልጠብር